ኢትዮ ኤርትራ ድንበር የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የፌዴራል ከፍተኛ ሚኒስትሮች የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ወደምትገኘው ታሪካዊቷ ቡሬ ከተማ ገብተዋል። ቡሬ ከተማ ካሰብ በ80 ኪሎ ሜትር እርቀት ላይ የምትገኝ አነስተኛ ከተማ ስትሆን በኢትዮ ኤርትራ ጦርነት ጊዜ ብሱ መስዋዕትነት ከተስተናገደበት ተግባሮች አንደኛዋ ናት። እንግዲህ የኢትዮጵያ መንግስት በአሁኑ ሰዓት የአፋር ህዝብ የቀይ ባህር የመጠቀም መብት እንዳለው ጭምርም ነው። ከአፋር የተወሰዱት ግማሹ እንግዲህ ወደ ኤርትራ እንደሚገኙ ጭምርም ነው። የቀይ ባህር ነፃ አውጪ ቡድንም ስልጠና እየወሰደ እንደሚገኝ ጭምርም ነው የወጡት መረጃዎች። በቅርቡ 8 ኪሎ ሜትር ርቀት ላይ የምትገኘው በዚች ከተማ ላይ ከኤርትራ ከባድ መሳሪያ ተተኩሷል ተብሎ መረጃዎች መሰራጨታቸው የምታውስም ነው። ነገሮች ምናልባት ወዴት እያመሩ ይሁን ቀጣይ እንግዲህ የምታዩት እንደሆኑም ነው። በርካቶቹ ለሀገራችን፣ ለኤርትራም፣ ለምስራቅ አፍሪካ ሰላም እየጸለዩ እንደሚገኙ ጭምርም ነው። ሚጌታ ቦርንፎን ሰብስክራይብ በማድረግ ወቅታዊ መረጃ ያገኙ።